ሰላም ጤና ይስጥልኝ። ብዙ ሰዎች ማህበራዊ ሚዲያ ላይ ለምን የቀነስከው ለምንድን ነው የጠፋኸው ምናምን የሚሉ ጥያቄዎችን ነው ያነሱልኛል። ያው የሚጠላኝ እንዳለ ሁሉ የሚወደኝም አለ። በተለይ በወዳጆች አማካኝነት ይሄ ጥያቄ ይቀርብልኛል። ፖለቲካ ውስጥ ስትሆንና ፖለቲካን ስታወራ አንዳንዴ ግብረ ገብነትን ታጣለህና እኔ በዛ ህይወት ላይ ስኖር የማጠፋቸው ነገሮች እንዳሉ ይሰማኛል። የያስኩት አላማ የቆምኩበት መንገድ ልክ አይደለም ብዬ ግን አላምንም። ልክ ነው፣ ግን ያንን መንገድ በመልካም ስነ ምግባር ማስቀጠል አልቻልኩም ነበር እና በህይወቴ ላይ ትልቅ ለውጥ ያመጣ በእድሜ ያንሳል፣ ከእኔ በእድሜ በጣም ያንሳል፣ ያመነበትን አላማ በስርአት ማስረዳት የሚችልን ሰው አገኘው ያ ሰው ነው እንድለወጠና ቆመ ብዬ ራሴን እንድመረምር ያደረገኝ ከቻልኩ በነበረኝ የፖለቲካ አቋም እንኳን ግብረ ገብነትን ተላብሼ ጥሩ ስነ ምግባርን እ እጂ ማስቀጠል ካልቻልኩ ደግሞ ዝምታን መምረጥን የፈለኩበት ሁኔታ ነው ያለው። አንዳንዴም ምናልባት ልብ ብላችሁ ካያችሁኝ በማደርጋቸው ንግግሮች፣ በአጠቃላይ ጨዋ ለመሆን እየሞከርኩ ነው። ጨዋ ነኝ እያልኩ አይደለም፣ ጨዋ ለመሆን እየሞከርኩ ነው። ያንን ሙከራ እንዳደርግ ያደረገኝ ግን ውሱ የሚባል ልጅ ነው። ያመነበትን ነገር ለሌሎች ሲያስተላልፍ፣ ከሌሎች ጋር ሲገጥም፣ ከሌሎች ጋር ሲከራከር ፍጹም ጨዋነት በተላበሰ መልኩ ሲያደርገው እሱ የሚያስተላልፈው የቆመበት አላማ ሌላ ነው እ የቆምኩበት አላማ ሌላ ነው። ግን ቤትኛውም አላማ ላይ ቁሙ፣ ቤትኛውም መንገድ ላይ ቁሙ። የበዛ መንገድ ላይ ስትሄዱ ግን ጨዋነትን ተላብሳችሁ ብትሄዱ የተሻለ ነው ብዬ አምናለሁ እና ይህንን ልጅ በእድሜ ከኔ ያንሳል። እሱም ባየው ቁጥር በቃ እኔን ራሴን ጥያቄ ይጠይቃለሁ። ለምን ያመንኩበትን ነገር ያመንኩበትን የፖለቲካ አቋም በጨዋነት በጥሩ ስነ ምግባር ማስተላለፍ ለምን አቃተኝ? እያልኩ ራሴን እጠይቃለሁ። እና በተቻለኝ መጠን እድሜ ያስተምራል። ከእድሜ ባሻገር ደግሞ ከእኔ በእድሜ የሚያንሱ ልጆች ፍፁም ጨዋ ሆነው ሳገኝ፣ እንዴት አልቀናም? እንዴት ለመማርስ አልዘጋጅም? እንዴት ራሴንስ አልጠይቅም? እና በዛ የተነሳ ነው ብዙም ማህበራዊ ሚዲያ ላይ የማልገኘው ቦታው ቁጥርም ስነ ምግባር ጉድለቶች እንደ ድሮ ባይሆንም የስነ ምግባር ጉድለቶችን አያለሁ፣ በራሴ ላይ ቪዲዮን መልሼ ሳየው ማለት ነው። እና ፍጹም ጨዋ ለመሆን እየሞከርኩ ነው። ግን ደግሞ ሞር ሞር ሞር ሞር ይሄ የምቀናበት ልጅ ውሱ የሚባልን ልጅ ስነ ምግባር ልጄ ላይ እንዲያርፍ ስለምፈልግ በልጄ ላይ

ሙስሊምን ይሄ ጥምብ አይባልም። ሙስሊሞች እንደዚህ ብላችሁ ስትሰሩ የምሬን ነው ያሳፍራል። እነሱ ሳይሆኑ ማለት እምነታቸው እራሱ ይፈቅዳል በቀን አምስት እንዲታጠቡ ማለት ነው። ማን ግም እንደሆነ እርስ በራስ እንተዋወቃለን እና ሙስሊምን ከበጽዳት ዙሪያ ይሄ በጽዳት ዙሪያ ሙስሊሙን አትናገሩ አደራችሁ የምሬን ነው። አይ ነው የሼም ነው ይደብራል። ማነ ነው ሙላችሁ እንዴ? አረ አሁን አምዋይሁን ነገር እዚህ ብናገር ሌላ ነገር ነው የምሬ ነው እና ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊሙን ላይ ተቀጠፈ ቅጥፈታለህ እሱን እናጋልጣለን። ወደ ቪዲዮ ጥያቄ ሰ ጥያቄ መቼ ነው ሀዋ ደግሞ አይተጀመረች? ተፈጥሮ ነው አልኩ። ይሄ ተፈጥሮ አላ ሲፈጥራት ከፈጠረሳበት ጀምሮ ደምታ ይነበረ ኔቸር ጊዜዋ ሲደርሰው በሀጢያት ምክንያት ግን አይደለም እሺ ጥሩ እንደሆነ ላሳይሽ ከሀዲስ ራሱ ላሳይሽ እዚህ ጋር እንዳለ እንደሰማችሁት ምንድን ነው ያለው የሴት ልጅ ሀይድ ማየት የመጣው ሄዋን ሀጢያት በመስራቷ ነው እና ለዚህ ደግሞ ማስረጃ ሀዲስ አለኝ እያለ ነው እና እንስማው የወራ በማየት የጀመረችው በሀጢአቷ ምክንያት ነው የሚል ካለ ምታ ችግር የለውም። ከታች ኢብራሂምን አንድ አስገቡት። የሴት ልጅ ሀይድ የመጣው በሀጢአት ምክንያት እንደሆነ ግን እኔ ላሳይሽ ብልሃት ነበረ። እሱን እሱን ማን ያሳያት አለው። እስልምና አስተምሩት። የተረገመች ሴትም የተረገመ ምድርም የለም። በእርግማን ምክንያትም ሀጢአቷ መጣ ምንድን ነው ሀይዷ መጣ የሚል ነገር የለም። ክሊል የሆነ መልስ አልመለሳችሁልኝ። በእስልምና አስተምሮ በኃጢአት ምክንያት ነው የሚል የለም። ባጭሩ ይኸው መልሱ። ስታገኘው እኮ ስታገኘው በኃጢአት ምክንያት ነው ስላልክ እሱን እንየው። መጀመሪያ እንጨርስ፣ መረጃውን አቅርብልንና ከዛ በኋላ መረጃ ተንተርሰን እናውራለን። አይመስልም? እንደዛ ነው ጥሩ ጠብቀኝ እስከዛ ሌላ ነገር አሁኑ መጽሐፉንና ትከትላቸዋለሁ ይሄ ምንድን ነው ይሄ ምንድን ነው ነው ሂስትሪ ኦፍ አልተበሪ ነው ሀጢያት ነው አዩቲ በእርግማን ምክንያት ነው ሀዋ ደም ያገኛት ብያቸል ብሻሉ በእስልምና እንደዛ እኮ ነው ያልከው። አዎ፣ ሁለተኛ ግን እንዳይለመዳችሁ፣ እሺ፣ እንዳይለመዳችሁ፣ እንዳይለመድ ጨርሽ ይላል። ወኔ ከሀዲስ አምጡልኝ፣ ግን መረጃ አዋ፣ መቼ ነው ያለችው መረጃ? ይለ ያንቺ ትምህርት ነው፣ እኔም የምነግርሽ እስልምና እያነጻጸሩ እጅግ በሚያስነውር መልኩ ከሚጽፉትና የክርስቶስን አምላክነት ከሚጻረሩት መካከል ቀዳሚዎቹ ቀመሩ ሲንና ኡስታዝ አቡ ሃይደር ተጠቃሽ ናቸው። አቡ ሃይደር ላለመደናገር ማመሳከ አህመዲን ጀበልም ሶስት መቶ ሶስት ጥያቄዎች ለክርስቲያኖች የሚል ድርስ ጽፎ ተገቢውን መልስ ተሰጥቶታል። ዋሂድና ኤልያ እንዲሁም ሰልማን የተባሉ አክቲቪስቶችም የራሳቸውን መጽሐፍ በመጻፍ እርካሽ የሆኑ ቃላትን በመጠቀም ከፍተኛ ደም ፋሳሽ ቅስቀሳዎችን አድርገዋል። ሌላኛው ደራሲም ሰይፉን ፍለጋና የሐመረ ኖ ቅጥፈት በእስልምና እውነት የሚሉ ድርስቶችን በመጽሐፍ በክርስትናውና የቁራኑ ዊሳና የመጽሐፍ ቅዱስ ኢየሱስ ክርስቶስ የተለያዩ ቢሆኑም ኢየሱስ የእስላም ነቢይ የሚል ክብረነክ መጽሐፍ ክርስትናን በማጥላላት ክርስቶስን ፍጡር በማድረግ ነውረኛ ጽሑፍ ጽፏል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ሰሞኑን በተነሳው ግርግር ምክንያት ጥፋተኛ ላለመባል ኦርቶዶክስ ወገኖቻችን ያልፈነቀሉት ድንጋይ የለም። በንጽጽር ላይ መጽሐፍ የጻፉትን ወንድሞች ይዘው ይህን መጽሐፍ ጽፏል፣ ኢየሱስን ፍጡር ብለውታል እያሉ ያሳቁኝ ነው። ይሄ ቪዲዮ ሸር አድርጋችሁ ተዋህዶ ወደሚባል ሚዲያ አድርሱ። እዛው ቤተክርስቲያን ውስጥ ኢየሱስ ፍጡር ነው ብሎ የሚያምነውን አክሊልን አፍሳት ታዘጋ ወንድሞቻችን ክህሎት በተሞላበት ግብረ ገብነት በተሞላበት መልኩ የጻፉትን መጽሐፍ አውጥተ ክርስቶስን ፍጥር አሉት፣ ክብረነት ምናምን አትበሉ። የኔ መልእክት ከኋላ የተጠቀሱትን መጽሐፍት አንብቡ። የኡስታዝ አህመድ ዲን ጀበል 33 ጥያቄዎች ክርቶስ ማነው የሚለውን አንብቡ ትጠቀሙበታላችሁ። አላችሁ ኡስታዝ ኤልያህም ተጠቅሷል። ኡስታዝ ኤልያ ቲክቶክ አካውንት አለው የምታቁት ሜንሽን አድርጉት ኮሜንት ላይ። ይህን መጽሐፍ ትርጉም ነው። አንድ አሜሪካዊ የአዲስ ኪዳን የፕሮቴስታንት ምሁር ነው፣ አጥኒ ነው። ለ30 ዓመት ካጠና በኋላ ይህን ምጽሐፍ ስለ አዲስ ኪዳን ነው፣ ጥፎት ነው ኡስታዝ ኤልያ አላህ ስራውን ይውደድለት እና ተርጉሞት በአማርኛ ገጽታችሁ አንብቡት። ሰውየው ይህ አሜሪካዊ የፕሮቴስታንት 30 ዓመት ክርስትናን አዲስ ኪዳንን ያጠናው ኦሪጂናል የክርስትና መልእክት አላገኘውም ብሎ ክርስትናን ትቶ ሃይማኖት አልባ ሆኗል። በመቀጠል ደግሞ በፌስቡክ ላይ የምታውቁት ሰለምቴ ወንድማችን ሰልማን እየጻፈው ነው የእሱን መጽሐፍ። እየሱስን ፍጡር ብለዋል ብለው አምጥተዋል። ሌላው ደግሞ የኡስታዝ ሐሰን ታጁ ሰይፉን ፍለጋ ያነበባችሁት ሀሳቡን ሸር አድርጉ ነው ያላነበብኩትም። ግን አንድ በጣም የሚጣፍጥ መጽሐፍ አለው። የሐመረ ተዋህዶ የሚባል አንድ የኦርቶዶክስ ተዋህዶ ቤተክርስቲያን መጽሔት አለ፣ አውቀዋለሁ የራሱ ማለት ነው በእስልምና ላይ የቀጠፈውን አይቶ ለዛ ለቅጥፈታቸው መልስ ሰጥቶበታል። ለሐመረ ቅጥፈት ለሐመረ ተዋህዶ ቅጥፈት መልስ የሚል መጽሐፍ ነው። እንዴት እንደሚጣፍጥ! ሶስት ጊዜ ነው ያነበብኩት። የኡስታዝ ቀመርም በፒዲኤፍ አንብቤዋለሁ። የኡስታዝ አቡ ሀይደር ያሉት አሉ፣ ያንን ግን አላነበብኩትም። ለማንኛውም የንጽጽር መጽሐፍ አንብቡ፣ ትጠቀማላችሁ። ጥፋተኛ ላለመባል በዚህ ዙር ደረጃ መሄድ። በጣም የምትገርሙት መጽሐፍ ቅዱስ። ለምን መጽሐፍ ቅዱስን አልከሰሳችሁም? መጽሐፍ ቅዱስም እኮ ኢየሱስ ክርስቶስን ፍጡር ይለዋል። ምንድን ነው የሚለው? ለምሳሌ ጳውሎስ ለኤፌሶን ሰዎች በላከላቸው ደብዳቤ ላይ ምዕራፍ 4 ቁጥር 24 ላይ ኢየሱስ ክርስቶስ በእግዚአብሔር አምሳ ላይ የተፈጠረ ሰው ነው ይላል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ኢየሱስ የእግዚአብሔር ምሳሌ ነው ይውላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ወንዶች ሁሉ የእግዚአብሔር አምሳል ናቸው ይውላል። ኢየሱስ ክርስቶስ የእግዚአብሔር አምሳል ነው፣ ወንድ ነው፣ ያኔ በእግዚአብሔር አምሳ ላይ የተፈጠረ ሰው ነው። ኦኬ መጽሐፍ ቅዱስ ኢየሱስን ፈጣሪ ነው አይልም። በኦርቶዶክስ ቤተክርስቲያን፣ ፕሮቴስታንት ቤተክርስቲያን ኢየሱስ እግዚአብሔር ወልድ ነው እንደምትለው መጽሐፍ ቅዱስ እግዚአብሔር ወልድ ነው አይልም። ታዲያ ለምን መጽሐፍ ቅዱስን አልከሰሳችሁም? ክብረ ነክ ቃል ነው አላላችሁም? ለምን ጳውሎስን አልከሰሳችሁም? ለምን ጴጥሮስን አልከሰሳችሁም? ለምን ሐዋርያው ያዕቆብን አልከሰሳችሁም? ክብረ ነክ ቃል ተናግረዋል። ኢየሱስን ፈጣሪ አላሉም። ለምን አላላችሁም? ሐዋርያው ያዕቆብ አምልኮ ለእግዚአብሔር አብ ነው ያለው እንጂ ኢየሱስን አምልኩ ብሎ አላስተማረም። ሲጀመር ኢየሱስን አምልኮ የሚቃወሙ ናቸው ሐዋርያት፣ ያላ ሰላም በእነሱ ላይ ይሁን እና ማለት ነው። ቪዲዮን ሸራርጋቸው ያደርስልኝ እምን ብዬ ጌታችን ኢየሱስ ክርስቶስ የሚናገራቸው ንግግሮች መጽሐፍ ቅዱስ ባነበብኩ ቁጥር ባይ ዘወይ በጣም ነው የሚደንቁኝ። ነው እግዚአብሔር ምስክሬ ነው የምላችሁና ለምሳሌ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ እንዲህ ብሎ ይናገራል። አብ ያለው ሁሉ የኔ ነው ብሎ ይናገራል። አብ ያለው ሁሉ የኔ ነው ብሎ ይናገራል፣ አይደል? እግዚአብሔር አብ ያለው ነገር ሁሉ የኔ ነው ብሎ ይናገራል። በዚህ ብቻ ቢያበቃ ቁጥሩ ነው ጌታችን ዮሐንስ ወንጌል ምዕራፍ አምስት ቁጥር 19 ላይ ለሄዳችሁ ውስጥ ስትመለከቱ ደግሞ አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና። አብ የሚያደርገውን ምን ሁሉ ወልድ ደግሞ ምን ያደርጋል? እንዲሁ ያደርጋልና። በጣም ነው የሚገርመው። እንደው ራንደም የሆነ ፍጡር አካል ኦር ዝም ብሎ ፍጡር የሆነ አካል እንደዚህ ብሎ ሊናገር ይችላል? እንደው ሊናው ለናንተ ፍርዱ ለእናንተ ልትሁ። በዚህ ብቻ ቢያበቃ ጥሩ ነው። ማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ እንዲህ ብሎ ይናገራል። ከአብ በቀር ወልድን የሚያውቅ የለም ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። ያ ጀመዓ ባይብል ላይ የነቢዩ ኢየሱስን ንግግር ሳነብ በጣም ነው የሚገርመኝ። በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ማድረግ አልችልም ይላል ማን ፕሮፌት፣ ወይ ደግሞ ነብዩ ኢየሱስ ማለት ነው። እኔ ከራሴ አንዳች አንዳች ማድረግ አልችልም። በዚህ ቢያበቃ እኮ ጥሩ ነው። ማቴዎስ ወንጌል ምዕራፍ ሰባት ከቁጥር 21 ጀምሮ ስናነብ የአባቴን ፈቃድ የፈጸመ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማይ የሚገባ አይደለም ሁሉ እንግዲህ እንዲህ የሚናገርን አካል ፈጣሪ ነው ማለት በጣም ይከብዳል። ይህ የፍጥሮች ንግግር ነው። በዚህ ቢያበቃ ቁጥሩ ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ስለዛሽ ቀንና ስለዛሽ ሰዓት ከአብ በቀር ማንም አያውቅም፣ ልጅም ቢሆን አያውቅም ይላል። ባለፉት እትሞች ወልድም ቢሆን አያውቅም ይላል። ያው ራሱን እየገለጸ ስለሆነ ስለ የው መልቅያማ ስለ ትንሣኤው ቀን ከአብ በስተቀር ልጅም ቢሆን አያውቅም፣ ራሱ ኢየሱስ ክርስቶስም ቢሆን አያውቅም ማለት ይሄን የሚናገር አካል እንዴት ነው ፈጣሪ ነው ማለት የምንችለው ነው? እንዴት አእምሯችን ይቀበለዋል። ጥዋት ላይ አማራ ከሰዓት ኦሮሞ ማታ ላይ ነው ትግሬ። ተባብረን እናጥፋው ይሄንን ጉማሬ። እይ ወገድ፣ ይሄ ጉማሬ፣ እይ ወገድ፣ ይሄ ጉማሬ፣ ወገድ፣ ይሄ ጉማሬ።